ይህ ባስ ያታምጣልኝ ሰውዬው። ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች፣ እነዚህ ልጆች እስከ መቼ ነው የምንበጣበጠው? እስከ መቼ ነው የምታሳብዱ? ሰው ሰው ሰላም ነው ብለው ከሀገሩ ተነስቶ ሲሄድ እብድን ዞ ከሀገር ተሻግሮ መጥቶ እዚያ ያበዱ ሩቲ እናፍርሽ ልጆቹን አሳበዱ። እንዲ ጭራሽ ጽጌ ዛሬ መርዝ ጠጣች እያሉ ይኸው በሩ ዘግታ ሜሬ እያዙን ሊቀቁ መርዝ ጠጥታለች። ካሜራ እንደደቀልሹ ታዲያ እንዴት አወቅሹ? እሷ መርዝ መጠጣቱን ጽጌ ሀውቃ፣ ቤት ውስጥ ቁጭ ብላ መርዝ እየጠጣችው ነው። አረ፣ እባክሽ ለምንድን መርዝ የምትጠጣ? ሀገሯን ገብታ ትጠጣ። ሬሳ መሸኛት እዚህ ስንቱ አለና፣ እቴ ስንቱ አረፊ። ልጅ ውስጥ ገብቶ ውድኮ ነው። ሰው ለሰርግ ብሎ መጥቶ እንደዚህ ይበጠበጣል። አረ ጎድ! ቤተሰቦቻችን የዛሬ ደግሞ እየተለየ ነው ገና ነው። ጉድ ታመጣላችሁ እናንተ። ልጆቹ አበዱ ከምር። እኔ ያዛዘኑኝ። አሁን እዩት እንግዲህ ኢሳያቅ እኳን ጸጉሩን እየታጠበ ጸጉሩን እየታጠበ እነሱ ሲጮው ከዛ ሮጦ መጣ። ሳሙና አይኑ እራሱ አቃጠለ። ይቺ ልጅ እውነት ሆኖ እዛ ውስጥ የሆነ ነገር ራሱን ካጠፋች ማን ነው ተጠያቂ? በሰው ሀገር ላይ እንዲያስ ጻል ልጅ ትሆናላችሁ። እንዲ ጻል ልጅ ልጅ ነው የሚሆኑት ይቺ ደግሞ ምንድ ነው? ምንድ የሚያደርገት አንዱ ያቺ ጦስ ነው። ከዳንኤል ስርስር እየተከተልሽ የምታደርጊ ነገሮች ማለት ነው። የጻት ስራ ነው ምሰራ። ሜሪ ራሱ ከምር ማለት ነው እንዴ! እንዴት ረ ጌታ ሆይ! ጭራሽ መርዝ ጠጣች። ፎን ሰጠሩበትም እንዲ የሩቲ መጨረሻ ላይ እንውጣ ብላ ሮጣ ወጣሽ ማለት ነው። እንትናን ይዛ ግን በሩ ተከፍተዋል። ግን ቪዲዮ ቆመች። ይህ ሜሬ ደግሞ የባሰ እንዴት እንደምትሆነው አብርሽ ምን ያደርገው አታስቡም እንዴ ምን አትልም ታዲያ አብርሽ ነው እንዴ ሄጂ እነ መርዝ ጠጭ ያላት በሀገሮ ገብታ አጠጣም እንዴ ሆን ብላችሁ ነው የምትሰሩት እናንተ ሲጀምር እነዚህ ሰርጎች ውስጥ ስትመጡ ራሱ ሆን ብላችሁ አቅዳችሁ ለመበጠበጥ የመጣችሁ የተነሳችሁት ነው እንጂ የሰውን ደስታ እናገርል ብላችሁ እውነት የሰው ደስታ ያስደስተኛል ብላችሁ መታችሁ ቢሆን እንዲህ አያደርጉም በሰላም ነበር ወደ ሀገራቸው በፍቅር ነው የሚሄዱት። ከዛ ይሁን የጸብ ነገር እኳን ቢኖር በአገራቸው ነበር የሚፈቱት። መጀመሪያም የነበረ ነገር ስለምናውቀው እውነት አሁንም አስመስሎ መጥቶ እነሱ ውስጥ ገብቶ እየበጠበጠ ነው እነዚህ ልጆች ማለት ነው። አያቸው ግን የእነሱ ዚራ ላ ሁሉ ብሎ ተደዋውሎ እንዲያድርገ አንተ በዚህ ግባ በዚህ አድርገው እየተባባሉ እየተመካከሩ ይበጠብጣሉ። እንደዚህ ካልተፈጠጠው ደስ አይላችሁ። እንደ ሴጣን ማለት ነው። ኧረ ጉድ ፈላ። ዛሬ ጽጌ መመዳን ጠጣች። ጽጌ ራሱ ሰቀር ተሰቅለዋል። ከፈለገች ተሰቅለ እኛ ምን አገባል? እንዲህ ጉድ እኮ ነው ዘንድሮ የሰማነው። ደግሞ የዛሬ ደግሞ ሀውቃ እዛ ውስጥ እሷ እየጨፈረች ነው፣ ያኔ ቱክቱክ እየሰራች ነው፣ እናት እየዘለለች። እናንተ ይበዱ እዚህ ጋር ይ ሩትና ብርሽ እንደውድላችሁ። እነዚህ ልጆች የገባባቸው ቀን ነው እንደው የነሱ ህይወት ምን ቅርቅር ወጣ የት ሜሪ ደግሞ ስታስመስል አስመሳዮች